እግዚአብሔር ይባረክ ስሙ፣ ለዘላለም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው፣ እጅግ አድርገን እናመሰግነዋለን። ቅድም እንደተዘመረው አለድል፣ አለድል፣ እናቶች አለድል። ጌታ ለዘላለም ይባረክ፣ አምላካችንን እጅግ አድርገን እናመሰግነዋለን። እንኳን የሱ ሆንን፣ እንኳን ተጠራን እንኳን ተመረጠን እንኳን ተለየን እንኳን ፈልጎ እንኳን አገኘን። ስሙ ይባረክ፣ ኢየሱስ ጌታ ነው፣ እናመሰግነዋለን። እኔና ፓስተር በሀሳብም አልተገናኘን አልተነጋገርንም፣ ግን የመንፈስ ቅዱስን አንድነት የመንፈስ ቅዱስን አንድነት ሳዳመጥ በጣም ገረመኝ። እኔ ያቀረብኩትን ሀሳብ እሱ ሲናገር በቃ የመንፈስ ቅዱስ አንድነት ጌታ ለዘላለም ይባረክ። ተባረኩ እናቶች ብሩኩኑ እናቶች እግዚአብሔር የተባረከ ይሁን። እንኳን ዓመታዊ እናቶችን ቀን ለማክበር አደረሰን፣ እንኳን አደረሳችሁ። ምስጋናና ክብር ሁሉ ለእናንተ ይሁን፣ ለቤተ ክርስቲያናችን ይሁን። እንግዲህ ከመጽሐፍ ቅዱሳችን ውስጥ ልንማርባቸው የሚገቡ ምሳሌ የሆኑን ጥቂት እናቶችን ነው ጠቅሼ የማቀርበው። ዘጠኝ ወር በሆዷ ሶስት አመት ጡቷን አሳዳጊ እናት አንድ ባትሆን የአምላክ ትእዛዝ ነው፣ የአምላክ ትእዛዝ ነው መለወጥ አንችልም። አን እንደኛ ፍላጎት አስር ብትሆንም የእናት ደግነቷ ውለታዋ ጭምር ከቶ አይዘነጋም። ቢኖር ተጨማሪ ሌላ ስም ቢሰጣት፣ እናት ገበያ ነች ሁሉ የሚገኝባት። ከታላቁ መጽሐፍ ምሳሌ ያላቸው ጥቂት እናቶችን እስቲ እናስታውሳቸው። የሙሴ እናት ልጇን ግራ ግብት ሲላት ሆዷ አትመልሰው በዚያ ጭንቅ ሰዓት፣ በቤት አታሳድግ አዋጅ ወቶባታል፣ ልደብቀው ቢበዛ ሶስት ዓመት ሰባትም ይሆናል ግራ ቀኛ ስባ መላው ሲጠፋባት ወንዝ ላይ ጣለችው ጥበበኛዋ ናት። አምላኳን መረዳት ፈርዖን ቤት ገባች ጡቷን እያጠባች ልጇን አተረፈች። በገዳይ ቤት ገብታ ይች አስተዋይ ናት ምሳሌ የምትሆነ በገዳይ ቤት ገብታ ጠብቃ ሚስጥሯን አንተ እብራዊነህ ብላ እየነገረች በጸሎት በጽናት እንዲያድግ አስደረገች። አቢግያ፣ ሃና፣ ሱነማይቷ ሴት ቢገፉ ቢናቁ ደኅና ነው በማለት አስቀጠሉ ትውልድ። እንማርባቸው ዛሬም ለእኛ ዘመን ምሳሌያችን ናቸው። ያለ ሕግም ቢሆን ብጠፋም ጠፋለው ብቻ በንጉሥ ፊት ሞገስን ካገኘው ብላ ተወራርዳ ጸልያ ቀረበች፣ የታወጀን አዋጅ አስቴር አስቀየረች። የተጻፈው ጽፈት እንዲሻር ጠይቃ አዋጁ ሊፈጸም ታሪኩ ሊያበቃ ነገር ተገልብጦ ጣልቃ ተገብቶላት ሕዝቧን አተረፈች። ይች የትውልድናት ከኛ ምን ይጠበቅ? ከኛ ምን ይጠበቅ አሁን ባለንበት በጸሎት በምልጃ ስንቀርብ በሱ ፊት ይሄ እኔ የሷ ሳልን ተቀባብለን ትውልድን ለእግዚአብሔር ማስረከብ አለብን። ለትዳሯ እናት፣ ለልጆቿ እናት፣ ለሃገርም እናት በሁሉም ገቢነች ጣፋጯ ቅመም የምድር ጨው ብትባል ስሟ ያንሳትም። ይህን መንፈስ ይስጠን እኛም ደስ ይለናል ስንቀርብም በፊቱ ትውልዴን ይለናል። ሳይንሱ ቢራቀቅ እውቀቱም ቢበዛ ይመላለሱበት፣ ሳይንሱ ቢበዛ ሳይንሱ ቢራቀቅ እውቀቱ ቢበዛ ይመላለሱበት፣ ጥበቡ አይከፋል። ግን ግን አንደኛ ኢየሱስ መሆን ስላለበት መርህ ተከትለን እየመራን ከፊት በጸሎት በምልዣ ጸጋ ጨምሮልን ባለ ራእይ ትውልድ እናስቀጥላለን።